አብረሽ ከዚህም በኋላ ቢሆን ከሴት ጋር መለጣጠፉን በጭራሽ አይተውም። ሩታ ይህን ነገር እንዲተው ትፈልጋለች፣ እሱ ግን በጭራሽ ሊተው አይችልም። ምክንያቱም ስራው ነው። በቃ ገንዘብ የሚያገኝበት በቃ የሱ ኮንተንት ስለሆነ አሁን ላይ ቢታረቁም ነገ ሌላ ሴት ጋር መምጣቱ አይቀርም። ምክንያቱም እሱ ፌመስ ነው። ሴቶቹ ለመታወቅ ሲፈልጉ ከእሱ ጋር ይሆናሉ። እሱ ደግሞ ቢዩና ላይክ ለማግኘት ከሴቶች ጋር ይሆናሉ። ሶ እሷ ደግሞ ልጅ ወልዳ ቤት ውስጥ ሁና ይሄን ነገር ስታይ ኮንፈርት አይሰጣትም። ስለዚህ አብረሽ ይሄን ነገር እተዋለው ቢልሽም በጭራሽ ልተው አይችልም። ይሄ ልጅ ማለት ነው። ሁለት አመት ሙሉ በቃ ስራው ይሄ ነው። ሩታ የሆነ ጊዜ ካብረሽ ጋር ስትታረቅ እሱማ ብልጥ ነው ታረቀ ከሚስቱ ያንቺ ቤት ፈረሰ የልበ ቢሲቱ ብለሽ ነበረ፣ ፍቅርን ማለት ነው። በነገራችን ላይ አንዳንዴ ባፋችን የምንናገራቸው ነገሮች የሆነ ጊዜ የሆነ ነገር ልናገኝ እንችላለን፣ ግን ያ ነገር ዋስትና የለውም፤ ምክንያቱም እኛ ዋስትና የሚኖረን በራሳችን ላይ ነው እና ፍቅር ሲጀመር ከአብረሽ ጋር ከተለያየች በኋላ በጣም ደስተኛ ናት። በነገራችን ላይ ተለያይታም ከፎዋድ ጋም ተለያይተው ደስተኛ ናቸው። በቃ ከተለያዩ በኋላም አሁንም ደግሞ እንግዲህ ወደ ድሮ ፍቅራቸው ተመለሱ ተመለሱ። አሁን ምን ይሆን ተረቱ ተርቻ ተርች። ሲቀጥል ደግሞ አንቺ ከአብረሽ ጋር ከታረቃችሁ በኋላ ምክንያቱም በግድ አስገድደሹ ነው የታረቀሽ፣ ምናምን ከዛ በኋላ ነው አሽሙር የተናገርሽው ሰው። አሁንም ከታረቃችሁ በኋላ ምንም አይነት አንድ ቀን ደስ ብሏችሁ ቪዲዮ ሰርታችሁ አታቁም። ሁሌ ጭቅጭቅ፣ ሁሌ ንትርክ ነው። ስለዚህ ፍቅርዬ አብረሽ ቀረችበት እንጂ አልቀረባትም። በጣም ነው የተገላገለች። እንደ ፍቅር እንኳን ከዚህ ሰው ገላገለሽ። አንችም ቢሆን ይህን ሰው በግድ ወደ አንቺ ብታደርጊው መቸም በቃ፣ እኔ ጃ ሰላም ሽን ሲነሳሽ የሚኖር ይመስለኛል። ምክንያቱም እያየ ነው አይን ባይን፣ በጣም ይዋሽብናል። የምር ይዋሽብናል፣ ይሳከሰናል። እንዲሁም ለቪውና ለላይክ ብሎ በቃ፣ በፈጣሪ ስም ከካሜራ ጀርባ ሌላ ነው፣ ካሜራ ፊት ሌላ ነው። እንግዲህ ትናንትና አብርሽ፣ እኔ ግራ የገባኝ ነገር አሁንም ደብዳቤ መላላካል እንዲህ ባህል አልቀረም። ኦ ማይ ጎድነስ በጣም ደስ ይላል። አሁንም ደብዳቤ እየተላላኩ ነው ጋይስ ደብዳቤ ጽፋ ላከችለት። ስልክ የለም፣ ቴክስት የለም ምናምን። አይሳክ አይሳክ ቤት የእናንተ ድራማ መቼ እንደሚያልቅ እኔ እንጃግራ ነው የሚገባኝ። እኔ የሚገርመኝ ነገር ጋይስ፣ እንደው ሁሉም ነገር ይቅር እንበው፣ እንዴት ነው እንደ ውሃ የሚዘንብለት? እናንተ ምን እየተቀባው ነው? እንደ ሁሌ ሳይው ሲያነፈርቅ ነው በቃ እንበው፣ ከየት እንደሚወጣለት አናቅም እና አብረሽ የሚያለቅሰው እንባ የአዞ እንባ ነው በነገራችን ላይ። ምክንያቱም ከአሁን በፊት ስንት ሲያለቀስ ነበር። ሲቀጥል ደግሞ ከትናንት ወዲያ ምን ነበር ያለው? ከሄደች እዚህ ቤት ተመልሳ እንድትመጣ አልፈልግም ብላለች። ሶ ሄደች። ስትሄድ አሁን ማልቀሱ ለምን አስፈለገ? ሩታ ቤተሰቦቿ ጋር ሄዳ ማለት ነው። ይቅርታ ጠይቃ ታርቃ ሰላሙና ከመጣች ከዛ በኋላ ምናልባት ትዳሯ ሊባረክላት ይችላል። ከዛ ውጭ ግን ቤተሰብ አዝኖባችሁ አሳዝናችሁ በራሳችሁ ውሳኔ አድርጋችሁ ከማድረግም በላይ እነሱን ትክክል አይደላችሁም፣ እኔ ትክክል ነኝ ብላችሁ ትዳራችሁ ይሰምራል ብዬ እኔ አላስብም። ብዙዎቻችሁ በመጥፎ ነገር ና የምትወስዱት እኔ የምናገረው እውነቱ እውነቱ ነው። ማሽቃበጥ ምናምን አይመቸኝም እና ሩታ ቤተሰቦቿን እስከ ዛሬ ይቅርታ አልጠየቀችም፣ ይቅርታ አልጠየቀችም። እናቷ መታየቻት እንጂ እሷ ሄዳ ቤተሰብ አባቷ ጉልበት ሲጀመር ማለት ነው። የአባት እርግማን ይደርሳል ታውቃለች። እያንዳንድ ሁልሽም አባት አይርገም ይባላል። እናት ብታዝንም የፈለገ ነገር ብታደርግም የእናት አይደርስም። ምክንያቱም ከልቧ ጨከን አይደለም። አባት ግን ማለት ነው፣ ምርር ብሎ ያዝ ነው፣ ምርር ማለት ነው እና አባትሽን፣ እናትሽን ይቅርታ ካልጠየቅሽ፣ ይህ ሰውዬ ጸባዩ አይስተካከልም። እኔ በነገራችን ላይ ይሄ ልጅ እረ ፍቅር እንዶ በምን ነው ያወጣሽ እናቴ? ሌላ ደግሞ አፍቃሪ መታለች። አፍቃሪዋ ፎቶ ወጥቷለኝ። ፎቶ አለለካ። ትናንትና የሆነ ፎቶ አይቼ ነበር። ግን ሴቶች በዚህ ልክ መውረዳቸው ግን በጣም ያሳዝናል። ፎቶ ቅንብር ነው። በነገራችን ላይ እውነት አይደለም። ከሀይሚና ከሩታ ጋር የተነሳውን ፎቶ እዛ ጋ ነው አቀናብረው ያመጡት ማለት ነው። ግን በዚህ ልክ አስመስሎ ማቀናበርም ይቻላል። ሶሻል ሚዲያ የስንቱን ሰው ትዳር እየበጠበጠ እንደሆነ እንግዲህ መገመት አይከብዳችሁም። በቃ ልክ አብሮ የተነሱት ነው የሚመስለው፣ ግን አቀናብሮት ነው። ሲቀጥል ደግሞ እንደው ሰው ግን እንዴት ነው የጨለለው? ጋይስ፣ ጭልል ብሏል እኮ ሴቱ፣ ክብሩን ወርውሮ ጥሎታል። እንደው ነገማ ነ እውነቴን ነው። ነገ ከነገ ወዲያ ሴቶቹ ልብሳቸውን አውልቀው ይመጣሉ ልብሳቸውን አውልቀው መለላቸው ነው የሚመጡ፣ እርግጠኛን። ምክንያቱም እንዴት ነው ለብር ብለሽ አንቺ፣ እኔ ክሎሮክስ ጠጣው፣ ታማምኩ፣ ሞትኩ። በፈጣሪ ሰው ሲጀመር የውሸት ፎቶ ነው። ፎቶን ካያችሁት የውሸት ፎቶ ነው፣ ትክክለኛ ፎቶ አይደለም። ሲቀጥል ያው የበፊት ፎቶ ነው። እንግዲህ ሀብረሽን ያልቀመሳት ሴት የለችም ማለት ነው። ቡታጅራዎች አልቀዋል ማለት ነው፣ አልቀዋል፣ የቀረው ሴት የለም። እንዴት ነው ሴቶች የሚወዱት? እኔ እኮ ይገርመኛል። አንዳንድ ሴቶች ማለት ነው አንዳንድ ወንዶች በጣም ሴቶችን ይወዷቸዋል። ይመስለኛል የሆነ የሚሰቡበት ማግኘት አላቸው ብዬ ነው የማስበው። ስንት ሴት ቀመሰ ሄደች፣ በፈጣሪ ሰው። አንድ ሁለት ሶስት አራት አራት ሶሻል ሚዲያ ላይ እኮ ይመጣሉ ብሏል። ይመጣሉ ያለው ተጠራጥሯል። ሌሎችም አሉ ይመጣሉ ካለ ሌሎችም የሚመጡ አሉ። ገና እያለ ነው ይመጣሉ ማለት አሉ ማለት ነው። ገባችሁ አይደለ? ስለዚህ ከዚህም በኋላ ሊያመጣ ይችላል ይሄ ልጅ ማለት ነው። በፈጣሪ ስም ይህ ገንዘብ ግን ስንቱ ሰው ክብሩ ነው ያስጣለው። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር ከች ብዬላችኋለሁ። እንግዲህ ሁላችሁም እንዳያችሁት አብረሽ ድራማ እየሰራብን ይገኛል። እንደ በፊቱ በፊት ራሱ ገመድ ይዞ ጫካ ውስጥ ስሄድ ነበር። አሁንማ ጫካ የለምና የእሱ ድራማ አያልቅም። እኔ እንባው እንዴት እንደሚወርድለት ነው እንባው እንዴት ነው እንደ ውሃ የሚዘንብለት፣ እናንተዬ። በመብርሃን፣ አቤት ማስመሰል፣ አቤት ማስመሰል በአንድ ሲጀመር እሱ ብቻ ሳይሆን ወንድሙ ራሱ እያስመሰለ ነው። ኤፋ ማለት ነው ኤፋ ራሱ ትሄር ጥረግ ትበል። እሷን አትከተላትም። የራስህ ግን ውሳኔ ወስን ስትል አልነበር እንዴ? አሁን ደግሞ አልጋ ስር ሆነህ አጥቤትና ገንፎ እያቀበልክ ትገኛለህ። አይፋ ራሱ እያስመሰለ ነው ብዬ ነው ማስበው። ምክንያቱም ያኔ እንደዛ ብሎ አሁን እንዴት ነው ተመልሶ ይቅርታ ጠይቆ ምናምን ምናምን በቃ የሆነ ብቻ ምንም ነገር እንዳልተፈጠረ እያስመሰለ ነው። ኤፋ ኮ ትሄድ ጥርግ ትበል በቃ እስከ መቼ ነው እያለ ነበረ። አሁን ስትሄድ ምን ነው ያዙኝ፣ ልቀቁኝ፣ በቃ ልሞት ነው፣ ልታነቅ ነው፣ ልደፋ ነው። በጣም ብዙ ነገር እያላችሁ ነው እና ውሸታችሁ፣ በፈጣሪ ስማብሮሽ ማ ውሸቱ ውሸቱ። ለማንኛውም ሩታ ማለት ነው እንግዲህ አሽሙር መናገር ምናምን የለም ገባሽ? አደለም የሆነ ነገር ስታገኙ ነገር እንደሚሄድ መገመት አለባችሁ። ስለዚህ ሄደሽ ቤተሰቦችን ይቅርታ ጠይቅ። ትዳርሽ እንዲባረክልሽ ሰላማዊ ህይወት እንድትኖር ከፈለሽ ፈጣሪ ኮ ምንም ነገር አያቅተውም ሲጀመር ማለት ነው። ሲቀጥል ቤተ ክርስቲያን ምናምን፣ በእምነታችሁ ሙስሊምም፣ ኦርቶዶክስ ምንም ሆኑ ሄዳችሁ ጸሎት አድርጉ። ሲጀመር ፈጣሪ ያልገባበት ትዳር ፈጣሪን ረሳችሁ ገንዘብ ብቻ እያመለካችሁ ያደረጋችሁ ትዳር መቼም አይሰምርም። ስለዚህ አሁን ብትታረቁም ነገ መጣላታችሁ አይቀርም። አሁን ሁለት አመት ሊሆናችሁ ነው ሁለት አመ ሙሉ ስከተላቸው ሁሌ ነው የሚጣሉት። ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ማነፍረቅ፣ ሁሌ ማልቀስ፣ ሁሌ መነፋጨል። ይሄ ምንድነው? ጸሎት አድርጉ፣ ቤተሰብ ይመርቃችሁ። በቃ ከቤተሰብ ፈቃድ ውጭ ምንም ነገር ባታደርጉ ጥሩ ነው። በተለይ አባት እናት ሳይፈቅድ እነሱ አዝነውባችሁ ያደረጋችሁት ነገር መቸም መቸም ቢሆን ሰላም አይሰጣችሁም። ለውስጣችሁ ቤታችሁ አይባረክ። በቃ ሄደሽ ይቅርታሽን ጠይቀሽ ቤተሰቦችን ከመጣሽ ግን ትዳርሽ ጥሩ ይሆናል። ይሄ ልጅ ከዚህም በላይ ገና ሊያደርግ ይችላል። በቃ ቤት ውስጥ አድርጎሽ በውጭ ሌላ ሚስትም ሊያገባ ይችላል። በቃ ምክንያቱም የሶሻል ሚዲያ ሰው ስለሆነ ሴቶቹ ደግሞ ለመታወቅ ለመፈመስ ብለው በቃ ልጁ ላይ ይቁብ ይላሉ። ወደው ሳይሆን ለገንዘብ ለመፈመስ ብለው ገና ብዙ ሴቶች ሊመጡ ይችላሉ። እሱም ደግሞ ለቪውና ለላይክ ብሎ ከብዙ ሴቶች ጋር ይሰራል አብረሽ ይህን ነገር በጭራሽ ሊተወው አይችልም፣ አይተውም። በቃ ስራው ነው። ገባቸው አይደለ? ስራው ነው። ይህን ነገር ያስተካክልልኛል ብለሽ ከመጣሽ ተሳስተሻል። ሲጀምር ይሄ ልጅ ለትዳር ለምናምን የሚሆን አይደለም። በቃ ያየው ጋር የሚቀላውጥ ቢሆን ና ላይ ካለው ከተባለ ክብሩን ጥሩ የሚሰራ ሰው ነው። ስለዚህ በፊት በፊት ደህና ነበር፣ አሁን ግን በቃ ገንዘብ ብቻ ነው አእምሮ፣ የሚያስበው ስለዚህ ይሄ ልጅ ይህን ነገር ይተዋል ማለት ውሸት ነው፣ አይተውም። እና ፍቅርዬ ከዚህ ሰው ስለተገላገልሽ እንዴት እንጃ ምን ልበልሽ በቃ ምን አይነት ንጹህ ሴት ብትሆኝ ነው ከዚህ ሰው በጊዜ የተገላገልሽው እንደዚህ ሲያቃጥልሽ ሊኖር ነበር ማለት ነው ከአስሩ ሴት ጋር እየሄደ ስለዚህ ፍቅርን በአሽሙር ተናግረሽ ነበረ አሁን ግን ፍቅር ከአንቺ በላይ በጣም ደስተኛ ናት ብቿን ሁናም ደስተኛ ነበረች አሁንም ደስተኛ ናት ከዚህ በኋላም ደስተኛ ሁናን የምትኖረው ገባሽ እንደዛ አይነት ሰው እንኳን ቀረባት በቃ ሁሉም ነገር ለበጎ ነው ይባላል። አንዳንዴ እናንተ ጋር ሆኖ ሰላማችሁን የሚነሳችሁ ነገር ባይሆኑ ይሻላል። እናንተ ጋር ብቻችሁን ብትሆኑ ይሻላል።